ሰላም እንደምንላችኋል። ገና የዛሬውን ፕሮግራም በሳቅ ነው የሚጀምረው። በጣም ስለሚያስቀኝ ነው። ምንድን ነው መሰላችሁ? አብዛኛው ጊዜ አይ ላቭ የሚል ነገር በየቦታ ተሰማላችሁ። ወንድም ይለዋል፣ ሴትም ይለዋል። ግን ልሄ ላቭ ወይም ፍቅር እስከ የት ድረስ ይሄዳል የሚለውን እስኪ፣ በተለይም ደግሞ ወንዶች ለሴቶች እወድሻለሁ የሚለውን በሙዚቃ ታጅቦ በብዛት ብዙ ነገሮችን ታደርጋላችሁ። አበባ ትገዛላችሁ፣ ቻፕሌ ትገዛላችሁ፣ ብዙ ነገሮችን ታደርጋላችሁ። ግን በእውቀቱ ስዩም ማለት ገጣሚ በእውቀቱ ስዩም ወንዶች ለሴቶች ማድረግ ያለባቸውን ነገር በጣም በጣም ትንሽ በሆኑ ስንኞች አስቀምጦታል። እነዚህ ስንኞች እያንዳንዳቸው በጣም በጣም ብዙ ሚኒንጎች ወይም ደግሞ ትርጉሞች አሏቸው እና እስኪ ወንድ የሆነ ሰው ለሚያፈቅራት ሚስቱ ወይም ፍቅረኛው ከእነዚህ ውስጥ የትኛውን ያደርጋል? በተለይም ደግሞ ሴቶች አንድ ሰው አፈቅራችኋለሁ ብሎ በቃ ሞትኩ ድብናልኩ ምናምን ውሃ በቃ ሁሉ ነገር ሆንኩ ለሚል ሰው አይ እስኪ እንዲያው ከበውቀቱ ስዩም እቴ ከምትሏ ውስጥ እንዲያው አንዷን ብቻ አድርግልኝ ብሉና ያንን ወንድ ጠይቁት። የዛኔ ያ ወንድ እውነትም ይወዳችኋል ማለት ነው። እስኪ እንግዲህ ወደ በውቀቱ ስዩም እቴ ስለሚለው ግጥም እንሄድ። የግጥሙ ርዕስ እቴ ይላል። እንግዲህ ወንዶች ይህን የምታዳምጡ ወንዶች እቴ የሚለውን በምታፈቅሩት ሰው ስም መተካት ትችላላችሁ ማለት ነው። ኦኬ ሃኒ ምናምናም ብላ ብላ ኦኬ፣ ኤኒዌይስ ሌስ ጎ። አሁን እቴ ይላል የግጥሙ ርዕስ በበውቀቱ ስዩም። ተዘጋጁ ወንዶች፣ ተዘጋጁ በተለይ ይህንን መስማት አለባችሁ። የስጥሽ ከቁመቴ ከላዬ ቀንሶ ያስረዝምሽ አንቺን እኔን አሳንሶ ከሰጎን ረግዝመሽ ስትቆሚ ከጎኔ ቁመቴን መጽውቼሽ ጫጩት ላክል እኔ ይላል ቁመቱን የሚያክል ነገር ይህ ሰው ከላዩ ላይ አንስቶ ለሚወዳት ፍቅረኛው ሰጦ እሷ ስታምር የሚያይ ወንድ ማለት ነው። በዚህ አላ በቃ በዚያ አይበቃም። በውቀት ይሄዳል ወደፊት። የሚሰጠውን ደሞ እስኪ የሚቀጥለውን እኔ ኦኬ ይስጥሽ ከፀጉሮቼ ካናቴ ላይ ዘግኖ፣ ይገጠብ ራሴ ያንቺ ተጎንጉኖ። አወይ ፀጉሯ ብለው ኮረዶች ሲያወሩ፣ ድጥ ራስ ነው ብሎ ይዝለፈኝ ሰፈሩ። አሁን ብዙ ሰዎች እንደምታያቸው ወንዶች በየቦታው እየሄዱ ነው፣ ጸጉራቸውን ለማስተከል ግማሹ ቱር ግማሹ የተለያየ ቦታ የሄዱ ነው። ይሄ ወንድ ግን እንኳን ሂዶ ሊያስተክል የራሱን ካለው ላይ ቀንሶ ለሚስቱ ወይም ለሚያፈቅራት የሚሰጥና ራሱ ድጥ ራስ መላጣ ገጣባ ቢባል እንኳ ምንም ነገር ቅር የማይለው ሰው መሆን አለበት ማለት ነው። ታዲያ ወንዶችዬ እንደዛ ናቸው። ኦኬ በዚያ ላ በቃ ማይዟችሁ አትጨነቁ፣ ወንዶች ኦኬ። ሚስቶቻችሁ ወይም ደግሞ አፍቃሪዎቻችሁ ላይ ጠይቁ ስለሚችሉ። ግን ለሁሉም እስኪ ይህ ለሚስቶች ነው እንዲያዳምጡት። ኦኬ በውቀይ በዚያ ላ በቃ ይቀጥላል። እቴ አለ ደግሞ አሁን የስጥሽ ከወዜ ላይ ጨልፎ ከፊቴ ይቅዳልሽ ከደሜ ጠልቆ ከጅማቴ ከይኔ አውጣሽ እያለ ሲመርቅ አድናቂ እስኪ እግዚአብሔር ይማርህ ይበለኝ። ጠያቂ ጭራሽ ይህ አፍቃሪ ጸጉሩንም ሰጥቶ ቁመቱንም ሰጥቶ አሁን ደግሞ ጭራሽ ወዘናውን ላቡን፣ እንጥፍጣፊውን ያለውን ሁሉ ሙጥጥ አድርጎ ደሙን ሳይቀር ለእሷ ሰጥቶ እሷ ህዝቡ ሁሉ ዋ እያለ ሲል እሱ ግን ሆስፒታል አልጋ ላይ ተኝቶ እግዚአብሔር ይማርህ እየተባለ እስከሚሄድ ድረስ የሚሄድ ነው ማለት ነው። ግን በስ ያላበቃም፣ ቢያበቃም ማጥሮ ነበር። ምን ቀረው እቴ ይላል። ደግሞ ወደፊት እየሄድ ነው ማለት ነው። አሁን ደግሞ የተለያዩ የሰውነት ክፍሎችን ሊሰጥ ነው። እጄን ብትፈልጊ፣ እግሬን ብትፈልጊ፣ አንገቴን፣ ደረቴን፣ ተሰጽኦ ሀብቴን ያደምቀኛል ብለሽ ያሰብሽውን ሁል ከእግዜር ከእኔ ወስዶ ከሰጠሽ በኋላ ያልጨርሰውም አልጨርሶም። እዚህ ላይ አሁን እንግዲህ እጁንም ሰጠ፣ እግሩንም ሰጠ፣ አንገቱንም ሰጠ። ከእሱ ሁሉ ከዚህ ሁሉ ነገር ደግሞ አልፎ ደሞ አልፎ ተርፎ ሂዶ ሀሳቡን እንግዲህ ሙሉ ምንነቱን ራሱነቱን አጠቃላይ ማንነቱን ደግሞ ሰጣት። ግን እንዲህ አለ፣ ያደምቀኛል ብለሽ ያሰብሽውን ሁላ እግዜር ከኔ ወስዶ ከሰጠሽ በኋላ ከዛ በኋላ ምን ሊሆን ነው? አንድ ነገር እንዲያስቀራት ይፈልጋል። ያስቀረልኝ አይኔን፣ ያስቀርልኝ አይኔን፣ አንቺን ማየት ብቻ ያኖረኛል እኔን ቪዥን እይታው ብርሃኑ ብቻ ካለው። ይታያችሁ በውቂ ሁሉን ነገር ሰጥቶ አጥንቱና እሱ ብቻ ቀርተው አይን ያለው። ኢትስ ላይክ ስኬለተን ወኪንግ ፋር ፒፕል ጎ ቱ ኤክስፕረስ ዘር ላቭ ቱ ዘር ላቨርስ። ኤኒዌይስ ስላዳምጣችሁ በጣም አመሰግናለሁ። በጣም ደስ የሚል ግጥም ስለነበር መሀል ላይ መሀል ላይ ያልሆነ ነገር እያስገባሁ ከደበርኋችሁ እስኪ ሙሉውን ግጥም ካለምንም ማቋረጥ ላነብላችሁ እና እናንተም ይህን ሪሳይት ወይም ደግሞ ተለማምዳችሁ ደግሞ ለምትወዱ ሰው ማድረግ አለባችሁ ማለት ነው። የግጥሙ ርዕስ እቴ ይላል። የስጥሽ ከቁመቴ ከላዬ ቀንሶ ያስረዝምሽ አንቺን እኔን አሳንሶ ከዘጎን ረዝመሽ ስትቆሚ ከጎኔ ቁመቴን መጽውቼሽ ጫጩት ለክልኔ። ይስጥሽ ከፀጉሮቼ ካናቴ ላይ ዘግኖ ይገጠብ ራሴ ያንቺ ተጎንጉኖ። አዌ ፀጉሯ ብለው ኮረዶች ሲያወሩ ድጥ ራስነ ብሎ ይዝለፈኝ ሰፈሩ። እቴ ይስጥሽ ከወዜ ላይ ጨልፎ ከፊቴ ይቅዳልሽ ከደሜ ጠልቆ ከጅማቴ ካይኒ አውጣሽ እያለ ሲመርቅ አድናቂ እስኪ እግዜር ይማርህ ይበለኝ ጠያቂ እቴ እጄን ብትፈልጊ እግሬን ብትፈልጊ፣ አንገቴን ደረቴን ተሰጥቶ ሀብቴን ያደምቀኛል ብለሽ እያሰብሽውን ሁላ እግዜር ከኔ ወስዶ ከሰጠሽ በኋላ ያስቀርልኝ ዓይኔን ያስቀርልኝ ዓይኔን፣ አንቺን ማየት ብቻ ያኖረኛል እኔን። አመሰግናለሁ። በበውቀቱ ስዩም፣ እግዚአብሔር ይስጥልን።